አሰላሙ ዓለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከእኔ ጋር አልሐምዱሊላሂ ረቢል አለሚን። ያው እንግዲህ ትናንትና በለቀኩት ቪዲዮ ወደ ዱባይ የሚሄዱ ወንዶች ካሉ ያው እንግዲህ ባለቤትም ወንድሜም ብዙ የዘመድ ልጆች ሂደዋል እና በዚያ ካምፓኒ መሄድ የሚፈልጉ ከሆነ እንድናናግርላቸው ነበር ቪዲዮን የሰራሁት። ያ ኮሜንት ላይ የተወሰነ ነገሮችን እያዩ ነበረ። ስራ እንደሌለ ምናምን እና ለዛ ችግር ለዚህ ነገርም አትግቢበት፣ ተያዥ፣ በዚህ ጉዳይ ባትገቢበት ይሻላል፣ ስራ የለም ምናምን እያላችሁ ነበረ። ላዘናችሁልኝም ከልብ አመሰግናለሁ። እረዳለሁ፣ ግን ያው ስራ ቀጥታ ሄደው የሚገቡ ከሆነ ችግር የለውም በማለት ነው። እና ታውቃላችሁ፣ እዚህ ሀገር ላይ ደግሞ ቤተሰብ እየተጨነቀ ነው ለወንድ ልጅ እና ለዛ ከዛ አንጻር ነው ብዙ እህቶች እያናገራችሁኝ ነው በውስጥ። ኢንሻላህ በቻልኩት መጠን የማግዛችሁ ይሆናል ማለት ነው። አሁን ግን ስለ ራሴ ላውራን የመጣሁት እሱ ምንድነው፣ ወደ ዱባይ ያው ብሄድ ይሻላል እያልኩኝ ነው። እናንተ ምን ትላላችሁ ብያችሁ ነበረ ትናንትና። እናላችኋለሁ ውዶችዬ፣ ያው እያመመኝ ነበረ እኔም እስከዛሬ የቆየሁት በጣም ያመመኝ ነው። አሁን እራሱ ለውጥ አላገኘውም፣ ብቻ አልሐምዱሊላ ይህን ነገር ለፈተና እስካመጣው ድረስ አለ፣ አልሐምዱሊላ ግን አገሩን ብትለቂው ይሻላል ምናምን ብዙ ሰዎች ይሉኛል። እንደምታዩት ልቤን እራሱ ያፈነኛል፣ እና ሳወራ በጣም ነው የሚያፈነኝ፣ መንገድ ሲሄድ እንደዚህ ምናምን እና አልሐምዱላህ ያው ሀገሩን ብትለቂው ጥሩ ነው ምናምን ከቤተሰብ እንደዚህ ከቅርብ ጓደኛ ምናምን የሚሉን ሰዎች አሉ። እና እንዴት ነው እናንተስ? ምን ትላላችሁ? ባለቤቴ ምን ይላል የሚለውን እንግዲህ እሱን ጠይቀውና ሀሳቡን ደግሞ የምነግራችሁ ይሆናል እንሻአላ። ለአሁኑ ግን ያሰብኩት እኔው እራሴ ነኝ፣ ብሄድስ ብያሰብኩኝ ደግሞ በጣም አሪፍ ነገር ምን ተፈጥሯል መሰላችሁ? ወደ ውጭ ስትሄዱ እስከዛሬ ዛሬ ከወገባችሁ በላይ አውልቃችሁ ነበር አይደለ? እንትን የሚሰጠው ራጅ የምትወስዱት አሁን ግን ከነ ልብሳችሁ ልብሳችሁን እንደለበሳችሁ እዚህ ጎረቤት ከደሞ ሌላ ከጓደኛ የማውቀው ሰው እንደዚህ ሰሞኑ እየሄዱ ነበር እና ለሜዲካል ሂደው ያው ከዚህ በላይ ያለውን አውልቆ የሚሰጠውን አሁን ግን ልብሳቸውን እንደለበሱ ነው ራጅን የሚወስዱት ማለት ነው። ከዛ ሌላው ምርመራ ሁሉ ደግሞ በንት በደም ሁሉም ነገር ሽንት ምናምን ሌላ ነገር የሚሰጥ ነገር የለም። በደም ሁሉን ምርመራ ይወስዳሉ። ከዛ እንደነገርኳችሁ ራጅን የሚወስዱት ደግሞ ልብሳቸውን እንደለበሱ ማለት ነው። ያው ጃኬት ምናምን ነገር ካለ ያንን ብቻ ያወልቃሉ። ከዛ ውጭ እንደለበሱ ነው ራጅም የሚነሱት ማለት ነው። ውዶችዬ ይሄ ነገር በጣም አስደስተኛል። ያው በፓስፖርትም በማውጣት ከዚህ በፊት ተፈትኛለሁ ብያችኋለሁኝ። አልሐምዱሊላ፣ አሁን ፓስፖርቱ እጄ ላይ ነው ያለው እና መሄድ እችላለሁ። ሁሉ ነገር ተመቻችቷል። እና ያው ቤት ብሄድ ጥሩ ነው እኔ ማለት ነው። ወላሂ ነው የምላችው። በጠለብ መሄድ እንዴት እንዳንቀጠቀጠኝ በቃ ጠለብ ለመስራት አሁንም ከአረቤት ገብች እንደዚህ ለመዳም ታዝዤ ምናምን እንደዚህ እሰራለሁ ብዬ ወላሂ ሀሳቡም የለኝም ግን፣ እንደው ተመላላሽ ስራም ከሰራችው የምግብ ሙያ ያለኝ፣ ምናልባት በምግብ ስራ በሙያ ምናምን መስራት የምችል ከሆነ እንደዚህ አይነት ነገሮችን አመቻችቼ ሄዳለሁኝ ብዬ አስብ ያለሁኝ። እና እስኪ አስተያየት ካላችሁ ስለ ስራው ጉዳይ፣ ስለአካሄድ አካሄድ እንዴት ነው የምታውቁት ነገር ካለ ከት ላይ ብታስቀምጡልኝ ደስ ይለኛል። ሌላው ደግሞ አለህ አፍያ እንደ ድርግ ሄደው አድርጉልኝ እና መቼም አሁን ሰዓት ላይ ገንዘብ ቢኖራችሁም በቃ ጤና ከሌላችሁ ምንም አድርጋችሁ ትችሉ እና። ከሁሉ ሁሉ ከገንዘብ በፊት ጤና እንዲሰጣችሁ ነው ዱዓ ማድረግ ያለባችሁ። ጤና ማለት በጣም ከባድ ነው፣ ግን ስናጣው ነው ያን ነገር የምናመሰግነው መሆነ ስለዛ ነገር የምናውቀው ማለት ነው እና ውዱች፣ ይህንን ይመስላላቸው አለው መሄድ ፈልጋለሁኝ። ምናልባት እኔ ጠረጠራለሁኝ ያው ድሮም የታመንኩት ገና ሳልሄድ ስለነበረ እዚህ ሀይ ስኩል ትምህርት ምናምን የተማርኩኝ ነበር በጣም ሲያመኝ የነበረው እና አሁን ስንመለስ ደግሞ በቃ አገሬ ላይ እዛም እያለሁኝ በጣም ተባባሰብኝ። እዚህ ከመጣው ደግሞ አሁን ጭራሽ እየባሰ ሄደና ና አልሐምዱሊላህ። ያው ዙሮ ግን ምናልባት ምናልባት ብለቀው ሀገሩን ይሻለኝ ይሆን ወይ ብዬ የሆን ሀሳብ ያደርብኛል እና እስኪ ሞክረዋለሁ ብዬ ተስፋ አረጋለሁ እና እስኪ እናንተም ደውላ አድርጉልኝ ምክር ካላችሁም እስኪ ምን ትላላችሁ ያው እኔ ያሰብኩት በነገራችን ላይ ከነ ልጄ ለመሄድ ነው ሀሳቤ ማለት ነው አላህ ያሳካልሽ በሉኝ ሁላችሁም ለምን ትልቋ ልጅ ትልልቆቹን እዚህ ቢቀመጡ ትንሹን ግን ህፃኑን ያው እናቴም ስለምትቸገር ሌሎች እንኳን ያው የራሳቸውን ስለቻሉ ችግር የለውም፣ እና ትንሹን ይዤ መሄድ አስቤ ያለሁኝ እና የባልና ሚስት ወረቀት ባለቤት የዛ የቃማንትን ብሎ ካሰራ በዛ ወረቀት መሄድ ይቻላል፣ ልጅ ይዞ መሄድ ይቻላል። እና ያው ከዚህ ከጎረቤትም እንደዚሁ በቅርብ ሂዳ ወረቀቱን አሰርታ መታ ነበረ፣ እና ልጇን ወስዳለች። እና ከልጅ ጋር መሄድ ይቻላል በዛ በጋብቻ ወረቀት ማለት ነው። እና ወዶችዬ፣ እንደዛ ብዬ አስብ ያለው ምን ትላላችሁ? ሀሳብ አስተያየታችሁን አካፍሉኝ። ልጅ ይዞስ መሄድ እንዴት ነው? እና ባለቤት ከተስተካከለለት እና እንትን ካለ ያው ስራውን ያመቻቻል እዛው። እና እኔ እንደዛ አስብ ያለው መሄድ፣ ቀለቤት ግን መስራት አልችልም። ወላ እኔ እንጃ። ግን እዚህ ብዙ ሰው የሚለኝ ለመሰላችሁ ያለንበት ቦታ መብራት የለም፣ ኔትወርክ የለም። ወደ ሌላ ቦታ እንደዚህ ከቤት ወጥቼ ኔትወርክ ፈልጌ ምናምን ነው ቪዲዮ እራሱ ወላ እንደዚህ ፖስት ምናምን አድርገው ማለት ነው። አዲስዬ እንደዚህ አይነት ነገር ስላለ ከመጨናነቅ ምናምን የሁኔታዎች አለመመቻቸት ስለሚያሳስቡኝ በዚያ ምክንያት ነው በሽታሽ የሚባባስብሽ ምናምን ስለሚሆን ምናልባት ይሆን ይሆናል ይሄ ነገር ብዬ ደግሞ እኔ ሀሳቡን ተቀብያለሁ ማለት ነው። እና እንግዲህ ኢንሻአላህ አላህ ያሳካልን ልጆችዬ። እስኪ ባለቤቴ ደግሞ ምን ይላል በዚህ ጉዳይ የሚለውን በቀጣይ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ለዛሬ ያለኝ ሀሳብ ይሄንን ይመስል ነበር። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዝት ያደርግልኝ፣ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።